እንግዳው ክፍል ሰላሳ ሰባት መሲ አሁን ላይ ቴዲና ናሆም አፍቅረዋታል ማለት ነው። ቴዲ ሞዷታል፣ ናሆም ሞዷታል። መሲ ግን ልቧ እያጋደለ እያሰበው አብራ ለመሆኑም እያሰበች ያለችው ከቴዲ ጋር እንጂ ከናሆም ጋር አደለም። ናሆም ግን በግድም ቢሆን የኔ አደርግሻለሁ እያላት ነበረ። ቤቷ ድረስ ተከትሎ መጥቶ የኔና የኔ ብቻ ነሽ እያለ እንግዲህ እየዛተባት ይገኛል ማለት ነው። በመጨረሻም እንግዲህ ወደ ክላሷ ገብቻ የሆነ ነገር ላድርጋት እያለ ነበረ። ፈራ ተባይ ያለ ነው ውስጡ እንግዲህ። ናሆም ወደ ክላሷ ገብቶ የማስፈልገውን ነገር ያደርጋል ወይስ ደግሞ መሲ ከፈለገችው ከቴዲ ጋር አብራ ትቀጥላለች? ቴዲን ወደዋለች። ነገር ግን እንደ ሄለን ከሄልን ጋር ክፋትና ተንኮል የሰራ ስለነበረ ክፋት ባይኖርብህ ኖሮ እኮ እወድ ነበረ፣ ሳትጠይቅ ነበረ እኔ የምጠይቅ እያለች እንግዲህ በውስጧ እያሰበች ነበረ። ስለዚህ መሲ የምትወደው ናሆምን ነው መሆን የምትፈልገው የምትወዱ ቴዲን ነው። ናሆ ምን አይደለም ከቴዲ ጋር ነው መሆን የምትፈልገው፣ ግን ደግሞ ክፋቱ ያሳስባታል። በውስጡ የሆነ ነገር ይፈጥርባታል። ናሆም ጋር በጨራሽ መሆን አትፈልግም አትወደውም፣ ሲጀመርም ማለት ነው። ሌላኛው ደግሞ በጣም የሚገርመውና በጣም የሚያወዛግበው ኑኑን ሶስት ሰው እያፈቀራት ነው። አንደኛ እንግዲህ እንደሚታወቀው ቤሉን ነው የሚያፈቅራ፣ ሁለተኛ አዶና ነው፣ ሶስተኛ ደግሞ እዛ ቤት ውስጥ የሚመላለሰው ኤልሹ የምትወደው ልጅ አለ። እሱ ኤልሹን ትቱ አሁን የሚያስበው ማን ነው? ኑኑን ነው። ይህ ነገር ደግሞ ለኤልሹ በጣም እያናደዳት ነው። ኤልሹ እኔ አልፈለግም ወይኔን የሚወደኝ ሰው የለም፣ ለምንድን ነው እኔን ሰዎች የሚጠሉ? ለምንድን ነው ማይወዱኝ? እያለች እንግዲህ ራሷን እየወቀሰች ትገኛለች። ኤልሹ ማለት ነው እንግዲህ ምን የምትፈልገው ቤሉልን ነው ሁለቱ ደግሞ አትፈልጋቸውም፣ ግን እነሱ ይፈልጓታል። በተለይ አዶናይ እንግዲህ ቤሉልን በመውደዷ ከቤሉል ጋር በመሆኗ ደስተኛ ስላልሆነ እሱ እንትታ ወደ እሷ እንድትሆን በጉልበት የተለያየ ሙከራዎችን ያደረገ ይገኛል ማለት ነው። አዶናይ እንግዲህ አብራው እንደምትቀጥል ቃል አስገብቶ አብሬህ እሆናለሁ እስከ ሕይወት ፍጻሜ አብሬህ ቀጥላለሁ በይ በማለት በግድም ቢሆን ቃል አስገብቷታል። ቃል ከገባች በኋላ እንግዲህ አዶናይን አዶናይ ያደርግ የፈለገው እንዳይለቀቅ ነው ቤሉል። ነገር ግን ምንም ነገር እንዳያደርጉት ነው ይሄን ነገር። እሺ ካላለሽ ግን ቤሉልን የሆነ ነገር እንደሚያደርገው ትዕዛዝ በማስተላለፍ ነበረ ቃል እንድትገባ ያደረጋት። ሰላም ውዴ ቻናል ቤተሰቦች፣ እንዴት ናቸው? ደህና ናቸው። እንግዳ እንግዲህ ክፍል ሰላሳ ስድስት ያለቋል። ክፍል ሰላሳ ሰባት ላይ ደግሞ ምን ይፈጠራል? ከዛ በፊት ግን ይህን ቻናል አዲስ ከሆናችሁ ሳብስክራይብ እና ላይክ ማድረጋችሁን አትርሱ። እንግዳ እንግዲህ ክፍል ሰላሳ ስድስት ላይ ብዙ ነገሮች ተፈጥረዋል። አንደኛ ደስ የሚለው ነገር ቤሉል ተለቋል፣ ወደ ቤት እየመጣ ነው። ነገር ግን ቤት ውስጥ ደርሶ አላየነው፣ ስልክ እየደወለ ላጎቱ እንግዲህ ውጭ ላይ ሊያናግረው እንደሚፈልግ እየጠራው ነበረ። ቤሉል እንግዲህ ወደ ቤት እንዴት ሊመጣ ቻለ? አቤል ለቆት ነው የእውነት ንኑሽ ስላለችው አምኗት ለቆት ነው ወይስ ደግሞ አምልጦት ነው? ካመለጠው አሉናይ ጉድጓዱ ወደ መቀመቅ ነው የሚገባው ብዬ ያስባለሁ። ምክንያቱም ኑኑ ሳትፈልግ ነው ቃል ያስገባት። ሲቀጥል ደግሞ ቤሉል ወደዛ ቤት ከመጣ በኑኑ ምክንያት እንደዚህ ስላደረገው ምናልባት አብረው ሊጠፉም ይችላሉ። እዛ ቤት ውስጥ በፍቅር አብረው በቆየት እንዳይችሉ የሚያደርጋቸው በጣም ብዙ ነገር አሉ። ቤሉልና ኑኑ አብረው እንዳይሆኑ ሁሉም ሰው ይፈልጋል። እነሱ ብቻ ሁለታቸው ብቻ ናቸው የሚፈልጉና መሲናት አብረው እንዲሆኑ የሚፈልጉት እንጂ ሌሎቹ አይፈልጉም። ሄለን አትፈልግም። አዶና አይፈልግም ኤልሹ አትፈልግም ሁሉም አብረው እንዲሆኑ አይፈልጉም ኤልሹ እንግዲህ ጓደኛዋን ሁሉን መውደዱ ቢያናድዳትም ነገር ግን ወንድሟ ስለተለቀቀላት በጣም ደስ ብሏት ነበረ በደስታ እያበደች ነበር ማለት ነው በመጀመሪያ ሄለን እንግዲህ ቴዲን እንዳግተው አድርጋ አስባ እንግዲህ ቴዲን እባክህ ልቀቀልኝ ልጅ በጣም እየተጨነቀችና እያሰበች ነው በማለት እንግዲህ ጥያቄውን አቅርባላት ነበረ እሱም ቴዲም እንግዲህ እሱ እንዳላግተው ና በሚወደው ሰው ምሎ እሱን ያገተው ቤሉን ያገተው እሱ እንዳልሆነ ይነግራታል። ሄለንም እንግዲህ ይህን ነገር ስትሰማ በጣም ነበር የተደናገጠችው። እና ታዲያ ማናገተው ማን ሊሆን ይችላል? ወይስ ደግሞ አውቆ ሳይታገት ታግቻለሁ ብሎ ችግር እየፈጠረብኝ ነው፣ እየሰለለኝ ብቻ ብዙ ጥያቄ አእምሯ ላይ ይፈጥሩባታል ማለት ነው። በመጨረሻ ግን መውጣቱን እሷ ባሰማም ግን ወጥቷል። በመታገቱ ደስተኛ ናት፣ ግን ለኤል ሁስትል ነበረ ልጁን ልታስለቅቀ የቻለችው። ሌላ ደግሞ ቴዲ ሌላ ሰው እንደወደደ እና ከእሷ ጋር መሆን እንደማይፈልግ ነግሯት ነበረ። ሄለን እንግዲህ እየተከታተለች ከማንጋ እንደሆነ ማንን እንደወደደ ለማየት እየተከተለችው ነበረ። እሱም እንግዲህ መጨረሻ ላይ እየተከተለችው እንደሆነ ሲያውቅ መንገድ ቀይሶባታል ማለት ነው። የት እንደሄደ ጠፍቷታል። እሱ ደግሞ የት እንደሄደ ስለጠፋት በጣም ነበር የተናደደችው ምክንያቱም ከማን ጋር ሊገናኝ እንደሆነ ማን ሊያገኝ እንደሆነ ማየት ፈልጋ ነበር። መሲ እንደሆነች ብታቅም ልታደርገው እንደምትችል መገመት አይከብዳችሁም። መሲ ያልቅላት ነበረ። ምክንያቱም ከመሲ ጋር ነው ሊገናኙ ተቀጣጥረው የነበረ። መሲም እንግዲህ ላገኘሽ እፈልጋለሁ ሲላት ውስጧ ስለሚፈልገው በደስታ ነበር የሄደችው ማለት ነው። ቴዲም እንግዲህ መሲን ሲያገኛት በጣም ደስ እንዳለው እንደሚወዳት ከእሷ ጋር መቀጠል እንደሚፈልግ ይነግራታል። መሲም እንግዲህ ክፋቱ ቢያሳስባትም ነገር ግን ከእሱ ጋር ለመቀጠል ወስናለች። ነገር ግን ሄለን ቴዲ እና መሲ የፍቅር ግንኙነት እንዲጀምሩ ብታቅ ምልታደርግ እንደምትችል ሁላችሁ ታቃላችሁ። ስለዚህ መሲ ያልቅላት ነበረ። ነገር ግን ሄለን እንደተገናኙ አታቅም። ይሄን ነገር ደግሞ የጠረጠረው ናሆም ነው። ናሆም ግን ከሱ ጋር ቆይታ እንደ መጣሽ ገብቶታል። ቤት ውስጥ ስት መጣም ሽታ እንግዲህ በጥያቄ ነበር ያፋጣጣት የትደሽ ነው ከእሱ ጋር ነው እያመሸሽ እያላት ነበረ። የእኔ ትሆኛለች ነው አሁን እያላት ያለ ናሆም እንግዲህ የእሱ ለማድረግ ጥረት እያደረገ ነው ማለት ነው። አሁን መሲ በሁለት ሰው ተፈቅራለች። ኑኑ በሶስት ሰው ተፈቅራለች። ሰው መሲ ከማን ጋር ልትቀጥል ትችላለች? ኑኑ እንግዲህ እንደሚታወቀው ከቤሉል ጋር ነው የምትቀጥለው ምክንያቱም አምልጦ መጥቷል። አዱናይ አብሮ እንዳይቀጥሉ ይፈልጋል። ብዙ ዛቻ ማስፈራሪያ እያደረሰባት ነው። ድጋሚ ሊያግተውም ይችላል። በነገራችን ላይ እነሱ ተያይዘው እዛ ቤት ካልወጡ ቤሉልም በእሷ ምክንያት እንደታገተ ያውቃል። ኑኑም በሷ ምክንያት እንዳገተው ታውቃለች። ሶ ማን እንዳገተው ታውቋል። አሁን ላይ ማን ጠፊ ማን አጥፊ እንደሆነ ማወቅ ይቻላል። አሁን ቤሉል ወደዚህ ቤት ሲመጣ ብዙ ችግር ይፈጠራል። አንደኛው ወርቁን እሱ እንደወሰደው አስመስለው ተናግረውበታል። ሁለተኛ ነገር ደግሞ አዶናይ አሁንም ቢሆን ከኑኑ ጋር እንዲሆን አይፈልግም። አዶናይ እንዳገተው ሲናገር ደግሞ ሄለን በጭራሽ ልታመን አትችልም። አዶናይ ያግተዋል ብላ አታስብም ማለት ነው እና አሁን ላይ እንግዳ ድራማ እንደውም ከአረግ በጣም ተወዳጅ ሴንሲቲቭ እየሆነ መቷል ማለት ነው። መጨረሻው ምን ይሆናል? ቤሉልና ኑኑ አብረው ይቀጥላሉ ወይስ ኑኑን አቤላ ምትና አዶናይ የበፊቱ ቤላ የአሁኑ አዶናይ የግሉ የሚያደርጋት ይመስላችኋል ሌላ ደግሞ መሲ ከማን ጋር ትቀጥላለች ከቴዲ ወይስ ከናሆም ጋር ናሆም በጉልበት የራሱ ያደርጋታል ወይስ ቴዲ በፍቅር አሸንፎ የግሉ የሚያደርጋት ይመስላችኋል ሄለን እንግዲህ ቴዲና መሲ ግንኙነት እንዳላቸው ስታቅ ምን ልታደርግ ትችላለች መሲን ከባድ ነገር ልታደርጋት ትችላለች እንግዲህ ክፍል ሰላሳ ሰባት ላይ